እናንተ የሀገሬ ልጆች ስሙኝ፣ እናንተ ኢትዮጵያውያን ስሙኝ፣ እናንተ ኤርትራውያን ስሙኝ፣ እናንተ ትውልደ ኢትዮጵያውያን ስሙኝ። ይህንን መልእክት የምትሰሙኝ ስሙኝ። አንድ ነገር ልንገራችሁ። የፈለግናቸው ነገሮች ሁሉ አላሳረፉንም። የፈለግናቸው ነገሮች እጃችን ገብተው ግን እፎይ አላሰኙንም። ብርቅ ነበር መቶ ሺህ ዛሬ መቶ ሺህ ይዘሽ አላረፍሽም። ብርቅ ነበር ሚሊየን፣ ሚሊየን ይዘሽ አላረፍሽም። ብርቅ ነበር ጫማ መቀየር። ዛሬ ቀያይረሻል። እረፍቴ ብርቅ ነበር የሆነ ነገር መያዝ። ምክንያቱም ጉዳዩ ኢየሱስ ከቁሳቁስ ጋር አደለም። ኢየሱስ ጉዳዩ ከቁሳቁስ ጋር አይደለም። ይከተልሻል ነው የተባለው። ብታምኝኝም ባታምኝኝም፣ ብትቀባይም ባትቀባይም፣ ይሄ ዛሬ አንቺ የምትፈልጊው ነገር አንቺን የሚከተልሽ ነው። አንቺን የሚከተልሽን ጉዳይ ነው እየፈለግሽ እየተሰቃየሽ ያለች ከትንቢት ትንቢት ቀየርሽ፣ ከነቢይ ነቢይ ቀየርሽ፣ ከአገልጋይ አገልጋይ ቀየርሽ፣ ግን አሁንም ውስጥሽ እረፍት የለው። ከኮንፈረንስ ኮንፈረንስ ቀየርሽ፣ ከፕሮግራም ፕሮግራም ቀየርሽ፣ አሁንም ግን ውስጥሽ አይረካ። ከላይቭ ላይቭ ቀየርሽ፣ ስክሮል አረች ሄድሽ፣ የሆነጋ ገባሽ፣ አሁንም ውስጥሽ አይረካም ቢኮዝ ኦፍ አንቺው ቤት ነው ያለው ኢየሱሴ። አንቺው ጋ ነው ያለው መንፈስ ቅዱስ አንቺው ውስጥ ነው ያለው አባ፣ እንደ ልጅነታችን ዘመን እንደገና መነሳት ይሁንልን። አንተን በውጭ ሀገር የለወጥንበት፣ አንተን በጥሩ ቤት የለወጥንበት፣ አንተን በጥሩ ኑሮ የለወጥንበት፣ የስጋችንን ጩኸት በጮህንበት፣ አንተን መፈለግ ትተን ቁሳቁስ እየፈለግን ከፊት በጠፋንበት፣ አሁን ግን ወደኋላ እንመለሳለን። አሁን ግን ወደ ቤት እንመለሳለን። አሁን ግን ወደ መንፈስ እንመለሳለን። ትንቢቱ ከምድር ጋር በተገናኘበት ትንቢቱ ከቁሳቁስ ጋር በተገናኘበት ትንቢቱ ሁሉ ታገኛለች ትይዣለች ይሆንልሻል በሚል ብቻ ተገናኝቶ ነገር ለማግኘት ብቻ ወደፊት በሮጥንበት አንተን ወደኋላ ጥለን ልናገኝ የምንፈልገውን ነገር በተሻማንበት መንበርከክ ባቆምንበት ጉልበታችን መሬት መንካት ባቆምበት ከአንተ ጋር እንጆ ያደረግንባቸውን ወራት መልስልን መንፈስን እየተጠማን እንጆ ያደረግንበትን ወራት መልስልን መንፈስን እየተጠማን እሱን እንጆ ያደረግንበት መገለጥ እየናፍ ማፈቀን ቀጣዩ መገለጥ፣ የቃል መገለጥ፣ የክብር መገለጥ አንድ ሰው ግን ህይወቱ እየታደሰ አንድ ሰው ግን መንፈሱ እየተነካ ነው። አይቶን ነው። አንዲት እህቴ አንዲት እህቴ ግን መንፈሷ እየተነካ ነው። አንድ ሰው ግን ነገሩ እንደገና እየታደሰ ነው። አሳደሽ አሳደሽ ባላገኘሽ ግን እርካታ የለም። አሳደ አሳደ ገንዘብ አገኘ ግን እርካታ የለም። አሳደ አሳደ ትዳር ያስ ግን እርካታ የለም። አሳደ በቃ ይሄን ነው የምፈልገው አልክ። ውጭ ሀገር አልክ ወጣ ግን እርካታ የለም። ጌታው የቪዛ ጉዳይ አልክ፣ ቪዛ ተሰጠ ግን እርካታ የለም። አሁንም ጥያቄ ላይ ነህ። ዛሬ አንድ መልክት፣ ለመንፈስሽ መልክት፣ ለመንፈስህ ጥያቄ የተመረክበት ማግስት ላይ ውስጥ አላረፈም። ዲግሪ የጫንክ ማግስት ውስጥ ይጮሃል። ውጭ ሀገር የወጣ ማግስት ውስጥ ይጮሃል። ምንድነው ጥያቄው? ምንድነው ታዲያ? የሆነ ያልሞላ ጉድጓድ አለ ማለት ነው። የሆነ ኢየሱስ የሚባል ኢየሱስ የሚባል ጌታ ሲገባ ብቻ የሚሞላ እንደ እግዚአብሔር መልክተኛ እንደ እግዚአብሔር አገልጋይ ነግርሻለሁ። ቁሳቁስ ሁሉ በጌታ ብትሆንም ታገኛለሽ፣ በጌታ ባትሆንም ታገኛለሽ። አዲስ አገር ነው በጌታ ሁለቱንም ትሄዳለን፣ በጌታ ባቶንም ትሄዳለን። ዛሬ ግን አንድ ነገር ልንገራችሁ፣ ኢየሱስ ወደ ቤታችሁ ሲገባ፣ ኢየሱስ ወደ ህይወታችሁ ሲገባ፣ ያ የጥንቱ ፍቅር ሲነሳ፣ ውስጥሽ በሰላም ነው የሚሞላው። ውስጥሽ ሰላም ነው የሚሞላው። ዛሬ ወደኋላ እንዞራለን፣ ዛሬ ወደኋላ እንዞራለን። የምንዞረው ወደ መንፈሱ ነው። የምንዞረው ወደ እግዚአብሔር ነገር ነው። የምንዞረው ወደ ሰላም ነው። የምንዞረው ወደ እግዚአብሔር መንፈስ ፍለጋ ነው። የምንዞረው ወደዚህ ነው። ዛሬ በናዝሬቱ ጌታ በኢየሱስ አንቺ ውስጥ የተቀመጠውን ነገር መቀስቀስ ይሁንልሽ። አንተ ውስጥ የተቀመጠውን ነገር ቀስቅሰው፣ አሁን እሳቱ ይነሳ።